ሰላም፣ ሰላም፣ ሰላም ውድ ቤተሰቦቻችን እንግዲህ ዛሬ እኮ ብለን ቁርስ እየሰራን ነው የምንገኘው እና ውድ ቤተሰቦቻችን የቁርሳችን ይህ ቁርሳችን ይህን በሚመስል መልኩ ደርሷል ማለት ነው። ሰዎች እንዴት ነው? ያምራል። እንብላ፣ ልንበላ ነው። እንብላ። እንግዳ እንግዳ መጥቶብኛል፣ እንግዳ ልጋብዝ ነው ማለት ነው። መልካም ቆይታ። ይህን ይመስላል እንግዲህ ቁርሳችን

እና እንግዲህ እንብላ ቤተሰቦች። እና ቤተሰቦቻችን ይህን ይመስል ነበረ። እንግዲህ ቁርሳችን፣ አብራችሁ ሻይ ጠጣ። አረ ሰላም በላቸው ቤተሰቦቻችን። ቢያንስ እንኳን ቺስ ዴ ቺስ ሻይ ኮች የለውም። አረ አረ ሻይ ቺስ የለውም። እንደ ሻይ ጠጣ። እንግዲህ ቆይታችን ይህን ይመስላል። ሻይ እየጠጣ ነው። እንደሞን ጠጣ ለምን ጠቆረ እንዳትሉ፣ ሻዩ ጠቁሯልኝ፣ ግን ማፊ አልነበረም። እና በምን እንዳፈለው ታውቃላችሁ? አልነግራችሁ። አብራችሁ ቆይ ቁርሱ የሚገርም ነበረ። የሚገርም አልኳቸው የሚገርም አንደኛ ነበር። እና እንግዲህ ሳናጎርሳችሁ በመብላታችሁ በጣም ከፋ ሊስልች ነው። ያው ቤቴ ከጠፋ በጣም ቆይቷል። እንግዲህ ባለቤት ከሄደችው አንድ ቀን አይቶኝ አያውቅም። አንድ ቀን መጥቶ ጠይቆኛ። ያው ዛሬ በጅብጀባ በመከራ ነው የመጣው እና እንግዲህ ያው ይቀጣል ሼር፣ ሰብስክራይብ፣ ላይክ በማድረግ ጀምሩት። ውድ ቤተሰቦቻችን እንግዲህ መልካም ቆይታ፣ አብራችሁን ቆዩ። ቆይታችን የሚመስል ነበር እና እጅግ አድርገን እናመሰግናለን። መልካም ቀን ብለናል።